እነሆ በሰሙን ሕማማት ላይ እንገኛለን። ፈጣሪ በጥሞና የሚታሰብበት ለሰው ልጆች ወደር የለሽ ዋጋ የተከፈለበት ሰሞን ነውና የዚህን ኃያል መለኮታዊ ዋጋ ለማወደስ ከሚውሉ የማመስገኛ ዝማሬ መሣሪያዎች አንዱ ስለ ሆነው በገና ጥቂት እንጨዋወት። በገና መነሻውና መሠረቱ በውል ባይታወቅም ከቀዳማዊ ምኒልክ ጋር ከእስራኤል ወደ ኢትዮጵያ መምጣቱ ይታመናል። ቅዱስ ዳዊት የንጉሥ ሳኦልን ንዴት በበገና ያስታግስ እንደነበር በመጽሐፍ ቅዱስ ተጽፏል። ከ15ኛው መቶ ክፍለ ዘመን ጀምሮ በተጻፉ የኢትዮጵያ መዛግብት በገና ተጠቅሶ ይገኛል። ስለ ቃሉ አመጣጥ የተለያዩ ትንታኔዎች ይሰጣሉ። ገና ከተሰኘው የኢየሱስ ክርስቶስ የልደት በዓል ስያሜ የሚመዘዝ መሆኑን ታዋቂው በገና ደርዳሪ ዓለም ዋጋ ይናገራሉ። በሲደመር ገና ይሆናል በገና እንደማለት ይህም በገና በዓል ወቅት ለፈጣሪ ማመስገኛ የሚደረድር መሳሪያ መሆኑን አመልካች ነው። ሌላው በገና ማለት ደረደረ ማለት ነው። ስለሆነም በገና ማለት ድርደራ፣ ምስጋና፣ መዝሙር ማለት ነው። በገና የሚደረድር ሰው በገና ደርዳሪ ወይም በገነኛ ይባላል። በገና ብዙውን ጊዜ እንደ ነገሥታትና መኳንንት መሳሪያ ይቆጠር እንደነበር ታዋቂው ሙዚቀኛ አሸናፊ ከበደ ይናገራሉ። በገና ቅዱስ የሆነና ከፈጣሪ ለሰዎች የተሰጠ የማመስገኛ መሳሪያ ሲሆን ሰዎች ለጥሞናና ጸሎት እንዲሁም ፈጣሪን ለማመስገኛ ይጠቀሙበታል። በቀዳማዊ ኃይለ ሥላሴ የዘመነ መንግሥት በተለይም በአብይ ጾም ወቅት የበገና መዝሙር በራዲዮ ይደመጥ ነበር። በደርግ ዘመነ መንግሥት በገና በያሬድ የሙዚቃ ትምህርት ቤት ተማሪዎች እንዳይማሩበት ተከልክሎ የነበረ ሲሆን ከደርግ ሥርዓት መወገድ በኋላ ትምህርቱ መሰጠቱን ሲቀጥል በጾም ወቅት የበገና መዝሙር በራዲዮ ማሰማትም ተጀምሯል። በገና ባለ ዐሥር ክር ሆኖ ወይም አውታር ይባላል። የቪ ቅርጽ የሚሠሩ ሁለት ምሰሶዎች ወይም ጋድም፣ እንዲሁም የሚያስተጋባ ሳጥን ወይም ገበቴ ያለው መሣሪያ ነው። እያንዳንዱ አውታር ከላይ ሁለቱ ምሰሶች የሚያርፉበት ቀንበር ላይ የሚገኙ ቅኝት ማስተካከያዎች ላይ ይወጠራል። አውታሮቹ ከበጋንጀት የሚዘጋጁ ሲሆን በደንብ እንዲለሰልሱ በነጭ ሽንኩርት ይታሻሉ። የድምፅ ሳጥኑ ወይም ገበቴው በቆዳ የሚሸፈን ሲሆን መሸፈኛ ቆዳው መለጎሚያ ቆዳ ወይም የከብት ቆዳ ይባላል። አውታሮቹ የተለያየ ስያሜ አላቸው። አንድ፣ ስድስት፣ ስምንትና አሥር በግ የሚል ስያሜ ሲሰጣቸው አራት ቁጥር ደግሞ ንስር በመባል ይታወቃል። ይህን ስያሜ የሰጣቸው አውታሮቹ የሚያወጡትን ድምፅ መሠረት በማድረግ ንጉሥ ዳዊት ነው። የግራና የቀኝ ምሰሶዎች በሁለቱ መላእክት ይወከላሉ። የግራው ምሰሶ በቅዱስ ገብርኤል ሲመሰል፣ የቀኙ ደግሞ በቅዱስ ሚካኤል ይመሰላል። ቀንበሩ የእግዚአብሔር ምሳሌ ወይም ምልክት ነው። ጅማቶቹ ዐሥሩ አውታሮች የአሥርቱ ቃላት ኦሪት ምሳሌ ወይም ምልክት ናቸው። የድምፅ ሳጥኑ ወይም ገበቴው የመቤታችን የድንግል ማርያም ምሳሌ ነው። ብርኩማው ደግሞ የሙሴ አሥርቱን ትእዛዛት የተቀበለበት የደብረ ሲና ወይም የሲና ተራራ ምሳሌ ነው። በበገና የሕይወት ከንቱነት የሞት አይቀሬነት ይሰበክበታል፣ ቅዱሳን ይመሰገኑበታል፣ ሞራልና ሥነ ምግባር ይነገርበታል፣ ጸሎትና ምስጋና ይቀርብበታል። ከዚህ በተጨማሪም እንዳስፈላጊነቱ ለማህበራዊ ሰይት ለሀገር ክብር ለሉዓላዊነት በገና ይደረደራል። ለዚህ ጥሩ ማስረጃችን በአጼ ቴዎድሮስ ጊዜ የተደረደረውና እስካሁን ድረስ የበገና መማሪያ የሆነው የበገና አገልግሎት ነው። ይህንን አጋጣሚ ጳውሎስ ኞኞ አጼ ቴዎድሮስ በተሰኘውና የአጼ ቴዎድሮስን ታሪክ በተረከበት መጽሐፉ እንዲህ ያስነብበናል። ራስ አሊ ከትውልድ አገራቸው የእጁ ይግቡ እንጂ ካሳን በመፍራት ተዝናንተው አልተቀመጡም። ራያ በረሃ ወርደው በዋሻ ውስጥ ተደብቀው የመከራ ኑሮ መኖር ጀመሩ። አርባ ስምንት ነጋሪት በአደባባያቸው አብጅር ሲል ይውሉበት የነበሩት ታላቁ ጌታ የአውሬ ድምፅ ከሚሰሙበት ዋሻ ገቡ። በአንድ ጉዞ ሐምሳ አምስት ሺህ ወታደር አጀቧቸው ይጓዙ የነበሩት ራስ አሊ በአሁን ጊዜ አንድ ታማኝ አሽከር ብቻ ቀራቸው። ራሳሊ ጥንቱንም በገና መደርደር ይችሉ ነበርና በዚያ በመከራ ዘመን በዚያ ጭር ባለ ቦታ በዋሻቸው ውስጥ በገና እየደረደሩ ራሳቸውን ያጽናኑ ጀመር። አንድ ቀን የጣቴን ቀለበት አንታ አድርገው ካሳ በእኔማ ዕጣት ገብቶ አስጨነቀኝሳ ብለው አንጎራጎሩ። ራሳሊ ሕመማቸው እየጠና ሄደ። ይህን ያየው ያገለግላቸው የነበረው አሽከራቸው እሱም በገና ደርዳሪ ነበርና በገናውን አንስቶ፣ ይበላሃላ ይበላሃላ፣ አንተንም አፈር ይበላሃላ፣ እኔንም ጎንደር ይሸጡኛላ፣ ከአሊ በፊት እኔ ልሙት። አሊ ሲሞት ያለብኝ አሳር፣ የግማሽ ማጭድ ያዋሌ ምሳር። አሊ ሲሞት መጠጤያ ተላ መብሌ ጉበት ካሊ በፊት እኔ ልሙት እያለ አንጎራጎረ ይባላል በገና በአንቺ ሆዬ ወይም በትዝታ ቅኝት ሊቃኝ ይችላል በሉ በሰሙነ ህማማቱ ላይ ሆነን ስለ በገና ይችን ታክል ካልን ዘንዳ አሁን ደግሞ በዓለ ትንሣኤው የፍጹም ድኅነትና የሰላም በዓል የሆነላችሁ ዘንድ መልካም ምኞታችንን እናድርሳችሁ የተባረከ በዓል ይሁን ። ከላይ ያቀረብንላችሁን ጽሑፍ ከሰዋሰው ዶት ኮም ላይ ያገኘነው መሆኑን በአክብሮት እንገልጻለን።